አንድ ዕለት ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ፣ የመቤታችንን ዝክር የምትዘክር አንድ ሴትዮ ዝክሯን ስትዘክር ልጇን የሶስት ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመር። ሳይገባት የመቤታችን ያትሙ ብያችሁ አሉ። እውነቴን ነው ስለ ሐሜት አሁን አላስተምርም በቃል ተው። ሲያማት ሲያማት ቆይቶ ሴትዮዋ ምን ትላል መሰላችሁ፣ ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት፣ መቤቴ ታውቃለች እስኪ እመቤቴ በሉ ታውቃለች። ማንተ ማን ተማን ያቀር በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም፣ ጅቡ ወስዶት ሶስት ቀን ያህል ቆይቷል። ልጁ ስንት ቀን በሉ ንገሩኝ። እሺ ሶስት ቀን ያህል ጅቡ የበላው ሰው ይመጣል አይመጣም? በሉ ንገሩኝ። እሺ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከመቤታችን ስላደኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽም ብላ ቤቷን ሄደች። የሰማችሁ ነው። ልጅን ካላመጣሽ በምንሽን አልሰጥሽም አልሰጥሽ እንዲህ ያለ እኮ ይቻላል። በእመቤታችን የማንችለ የለን። በቃ አሁን ይኸውላችሁ፣ አይሁድ ሲተፉበት ብናየውም ክርስቶስ በጽርሐ አርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ወይም ስለ የሞተን ያስነሳል ከህሊናችን ፈጽሞ ክቡራ አይወርድም አይወርድም በፍጹ ትይ ተመልከቱ በመጨረሻ ጊዜ ተመልከቱ በሁለተኛው ቀን በሶስተኛው ቀን ማታ እመቤታችን ከምሽቱ ሶስት ሰዓት ላይ በር አንኳኳቸው የማን ንገሮኝ እንጂ ምን ይዛ ይመስላችኋል በሉ ንገሮኝ እንጂ ጅብ በልቶታል አልበላሁም በልቶታል እኮ ከየት መጣችሁ እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ ለምን ልጇ ህይወት ነው ጥም ቤታችንን ከያስክ በሽተኛ ብትሆን ትድናለ። ለዚህ ማባ ጊዮርጊስ ምን አለ? ፅኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋዋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም፣ የእውቀት ቦታ ድንግል ማርያም፣ ነት ቦታ ድንግል ማርያም ነት። ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትየዋ ሰጠቻት። ሴትየዋም ልጁ የጌታን ስዕል አድኖ ከሳጥኗ አውጥታ ለመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል። ክብር ለድንግል ማርያም ይሁንልን።